ትሁት የግፈኛዋ ሚስትና የሰራተኛዋ ፍጥጫ ክፍል አርባ አራት ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምን አላችሁ ባላችሁበት ሰላማችሁ ብዝት ይበልልኝ ዛሬ እንግዲህ በክፍል አርባ አራት ተከስተናል ማለት ነው በባለፈው ክፍል ካሌብ ቲና ላይ ሽጉጥ ሊተኩስባት እንግዲህ አቀባብሎ እንግዲህ ከወሰነ በኋላ ነበረ ተመልክተን የጨረስ ነው በዛሬው ዕለት ደግሞ አባባ እንግዲህ ካሌብ ሊተኩስባት ያለውን ሽጉጥ ተከስተው ልጃቸውን ታድገዋል። ልጄ በዚች ሰው ምክንያት እድሜ ልክህን እስር ቤት በስብሰህ መቅረት የለብህም በማለትም ሊተኩስባት ያቀባበለውን ሽጉጥ እንግዲህ በመለመን መተኮሱን እንዲያቆም አድርገዋል። ቲና አባባን ባየችበት ታይም እጅጉን በጣም ደንግጣ ተመልክተናታል መንፈስ መሆን አለበት አባባ ኮ ሞቷል በማለትም እንግዲህ ስትናገር እጅጉን በጣም ደንግጣ እንግዲህ ምን ውስጥ መግባት እንዳለባት ሁሉ ግራ እስከሚያጋባት ያየችውን ነገር ማመን አቅቷታል አንደኛ ሽጉጥ ተደቅኖባት ነበር ሁለተኛ አባባ ሞቷል ብላ እንግዲህ ሙሾም አወራርዳ የውሸት የሞት ሰርተፍኬት ማሰርታ ከዛና ከዚህ እንግዲህ ስትሯሯጥ የነበረችው ቲና አሁንም እንግዲህ ሴራዋና የተንኮል ስራዋ ከሽፎባትም ተመልክተናታል። ይህንን አይቶ ማመን ያቃታት ቲና አባባ እኮ አባዬ እኮ ሞቷል በማለትም ይህን ማመን አልችልም እያለችም እንግዲህ ተመልክተናታል። ከዛም እንግዲህ ካሌብን እንግዲህ አባባ ወደ ክላስ ይዘውት ቲና እና ትሁት ሳሎን ሶፋ ላይ ቁጭ ብለው፣ ቲና ሽጉጡን አምጪ ትሁትን እያለች፣ ትሁትም እንግዲህ ሁሌም እባክሽን እረፊ እያለች እንግዲህ ብዙን ጊዜ ትመክራታለች ትህትና በተሞላበት ንግግር ማለት ነው። ነገር ግን ቲና አሁንም እንኳን የጥፋተኝነት ስሜት አይሰማትም። አሻፈረኝ የምትል ማንንም የማትፈራ አንዱ ቢከሹባት በሌላው አልበገርነት ባይሆናም ተመልክተናታል ማለት ነው። እናም እንግዲህ እጅጉን በጣም በሚያሳዝን ሁኔታ አባባና ካሌብ ከተረጋጉ በኋላ ወደ ሳሎን ተመልሰው ቁጭ ባሉበት ቲና አባባ እግር ስር ወድቃ አባባ አባዬ ይቅርታ ብትለውም ከእግሬ ስር ተነሺ በማለት እንግዲህ አባባ አመናጭቀዋት ከአጠገባቸው እንድትነሳና የእሷን ይቅርታ መቼም እንደማይቀበሏት ከቤት እንዳስወጧትም ተመልክተናል። ቲናም ባየችው ነገር ማመን አቅቷት እንግዲህ ደረጃውን እያለከለከች ወረደች እና ስልክም ስትደውልለት ለዳኒ ጉድ ሆነናል፣ ዳኒ እያለችም እንግዲህ እንዲገናኙና አንድ ላይ ቁጭ ብለው እንዲያወሩ አደረገች። ተገናኝተውም እንግዲህ አንድ ላይ እያወሩ ባሉበት ታይም፣ እኔ ያየሁትን ማመን አቅቶኛል። አባባ አልሞተም፣ በህይወት አለ። ለካ ያ አጋቹ ሸውዶኛል ማለት ነው፣ ጉድ ሰርቶኛል እያለችም እንግዲህ ስትናገርም ተመልክተናታል። ዳኒም እንግዲህ ምንም ነገር የማያውቅና ያልሰማ መስሎ አብሮ እንግዲህ ጉዳዩንና ነገሩን ከሷ እንደሚሰማ አድርጎ ተመልክተነዋል። እናም እንግዲህ በይበቃኔ የሚሄድበት ጉዳይ አለኝ ስራ አለኝ በማለትም እንግዲህ ከቲና መራቅንም መርጦ ተመልክተነዋል ማለት ነው። ቲናም እንግዲህ ወዴት ነው ጥልህኝ የምትሄደው? እኔ እኮ አሁን ላይ መሄጃ መጠጋም የለኝም። ወዴት ነው የምትሄደው ስትል እንግዲህ እቤት ነው ሲላል በቃ እኔ ማብሬ ክመጣ አለው ስትለው አይ እኔ ብቻዬን አደለሁም ጓደኞቼ አሉ በማለትም ነበረ መልስ የሰጣት። እንዴት ከጓደኞችክ እኔን ታሳንሳለክ እንዴት ከጓደኞች ክን አብልጠታ ያለ ከኔ በማለትም ሆኖም ግን ነገሩን እንግዲህ አለባብሶ ዳኒ ከቲና አጠገብም እንግዲህ ይሄዳል ማለት ነው። በጣም በሚገርም እና በሚያሳዝን ሁኔታ እንግዲህ ኤዱ በእነ አባባ ቤት ተከስታ እጅጉን በጣም ደስ ተሰኝታም እንግዲህ ቤተሰብ ሰብሰብ ብሎ አንድ ላይ ካሌብ እንግዲህ ለትሁት የሰዓት ስጦታም አበርክቶላታል። በጣም እያደረገች ላለችው ስራ ሁሉ አመስግኗት እቅፍ አድርጎ የሰዓት ስጦታ አበርክቶላታል። ትሁትም እጅጉን በጣም ደስ ተሰኘች። እናም እንግዲህ አባባም እንግዲህ ተመስገን እያሉ ፈጣሪያቸውን እያመሰገኑ ተመልክተ ናቸዋል። ዳኒ አሁን ላይ እንግዲህ በነ አባባ ቤት እጅጉን በጣም ደስ የሚል እይታም እንግዲህ አግኝቷል መልካም ነገር መስራት እንግዲህ በሰውም ዘንድ ሆነ በፈጣሪም ዘንድ ያስደስታል እና ዳኒ እንግዲህ አባባን ከሞት ለማዳን እንግዲህ ራሱን መስዋዕት ከፍሎ እዛ እንግዲህ የሞት እንትል ውስጥ እንግዲህ ተቀላቅሎም ተመልክተነዋል ያ እንግዲህ በአባባ እይታ ትልቅ ቦታ እንዲያገኝም አድርጓል ማለት ነው። ከቲና ጋር አብሮ የተበላሸው ህልሙ አሁን ላይ ግን የእሱ ህልም እንግዲህ ቀጣይነት ኑሮታል። ቲና እንግዲህ ብዙ ነገር የክፋት ተንኮል እያሰበች በተደጋጋሚ ብትመጣ ምንም እየተሳካላት አይደለም። መጨረሻዋስ ምን ይሆን? እሱን እንግዲህ አብረን ወደፊት የምናይ ይሆናል ማለት ነው። እናም እንግዲህ ትሁት እጅጉን በጣም ደስ ተሰኝታ የተሰጣትን እንግዲህ የሰዓት ስጦታ ወደ ኪችን ወስዳ እንግዲህ ሰዓቱን እያገላበጠች አይናይኑ ስትመለከተው ነበረ። ኤደንም በቃ እኔ እጅ ትሁትን ስራ ልገዛት በማለት ወደ ኪችን ታመራለች። ኤዱም እንግዲህ ትሁት በተሰጣት ስጦታ እጅጉን በጣም ደስ ተሰኝታለች፣ ይገባሻል አንቺ ብላታለች። እናም እንግዲህ ካሌብን እንደምትወደውና እንደምታፈቅረውም ትረዳለች ኤደን ፍቅር ሽንግለጭለት በማለትም እንግዲህ ትሁትን ስታሽኮረ ምማትም ተመልክተናል። ትሁትም እንግዲህ ኧረ ምንም ነገር እኮ የለም አንቺ እንዳሰብሽው አይደለም በማለትም እንግዲህ አንዳንድ ነገሮች ብትላትም ኤደን ግን ያ አልታያትም። ትሁትና ካሌብን አንድ ላይ ተጣምረው ተጋብተው እንዲኖሩ እጅጉን በጣም እንግዲህ አባባም ትልቅ ጉጉት አለው። ትሁትም ደግሞ ለካሌብ ታስፈልገዋለች። እናም እንግዲህ ኤደን እንግዲህ እኔ አግዝሻለሁ ስለ ፍቅር ምንም ችግር የለም እያለችም ልታደፋፍራትም ሞክራለች። ነገር ግን ትሁት እጅጉን በጣም እንግዲህ በተሰጣት ስጦታ ግን በጣም ተደስታ ተመልክተናል። ይህንንም ካየችው አንጻር ኤደንም ካሌብና ትሁት አንድ ላይ መሆን አለባቸው፣ ፍቅር መጀመር አለባቸው፣ ወደ ትዳር አንድ ላይ መጠቅለል አለባቸው የሚል እንግዲህ ሀሳብም አይተንባታል ማለት ነው። እናም እንግዲህ ዳኒና አባባ አንድ ላይ ቁጭ ብለው እያወሩ አባባን እንግዲህ እባክህን እያለ ከኤዱ ጋር አስታርቀኝ፣ ወደ ድሮ ፍቅሬ መመለስ እፈልጋለሁ፣ ያለ እሷን ህይወት አያምርልኝም፣ በማለትም እንግዲህ እጅጉን በጣም እየለመነውም ተመልክተናል። አባባ አንተ እኮ ባለ ሁለት አይነክ ህይወቴን እኮ የታደክልኝ ሰውነክ፣ እና ለምንልካለው፣ እሺ በማለትም እንግዲህ አባባ ኤደንን እንዲያወራትም አድርጓል ማለት ነው። አንተን ምንም እንቢ ስለማትልቅ አንተ ከኤደን ጋር ልታስታርቀኝ ይገባል። በማለትም እንግዲህ ዳኒ አባባን በተደጋጋሚ ለምኖት አባባ ምንም ችግር የለም እሺ፣ አንተ እኮ ባለውለታ አይነት በማለት እንግዲህ ኤዱን እንግዲህ ለምኗት ዳኒና ኤደን ታርቀው አንድ ላይም እንግዲህ ተቃቅፈው አባባም እንግዲህ መርቀዋቸውም ተመልክተናል ማለት ነው። እናም እንግዲህ ከዛ በፊት ግን መመርመርም አለበት በማለት አስጠንቅቀዋለች። ኤዱ እጅጉን በጣም ማስተዋልነትን እየተሞላባት ምርጥ ሴት ናት ኤደን። እናም እንግዲህ ዳኒ አርግ ያልሽኝን በሙሉ ሁሉ አደርጋለሁ በማለት እንግዲህ በቃ ተቃቀፉና ተሳሳሙ በማለትም አባባ እንግዲህ ተቃቅፈው እንዲሳሳሙና እርቅ እንዲያወርዱም አድርገዋል። አባባም እንግዲህ ምርቃት በምርቃትም አትረፍርፈዋቸው ተመልክተናል። ቲና ተመልሳ ወደዛ ቤት መታለች። እናም እንግዲህ ካሌብ አይኗን ማየት አይፈልግም። አባባ ተዋት ልጄ ትቀመጥ በማለትም እንግዲህ ዳኒና ኤደን ማን እንደሆኑ በደንብ አድርጋ እንድታውቅ ተዋት ትቀመጥ፣ ምንም ችግር የለም በማለት አሁንም በድጋሚ ቤታቸው እንድትኖር እንግዲህ አባባ ፈቅደውላት ተመልክተናል። አቤት ትዕግስትና ቸርነት የአባባ ብዛቱ። እናም እንግዲህ አሁን ላይ ቲና አሁንም ከተንኮል ነገር አትታደግም እና ተንኮል ነው የምታስበው ሁሌም። እናም እንግዲህ አሁንም ከዳኒ ከካሌብ ጋር ምርጥ እራት ስሪልን ስትልም እንግዲህ ትሁትን ስትጠይቃትም ነበር። ትሁትም ለእሷ ባለችው ምርጫ ምንም አይነት ነገር መስራት እንደማትችልም አስረግጣና አስጠንቅቃት ነግራታለች። አለም አፈሯ ካሌብን ባለቤት ክነኝ የሰማንያ ሚስት ክነኝ እያለችም እንግዲህ በድፍረትም ስታወራውም ተመልክተናል። ውድና የተከበራችሁ አድማጭ የተመልካች ቤተሰብ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። በስተመጨረሻም እንግዲህ ዳኒና ኤደን ማን እንደሆኑ በደንብ አድርጋ እንድታውቅና እንድትረዳ ለቲና ሰርፕራይዝ ለማድረግ እንግዲህ እቤቴ ትልቅ እንግዳ ይመጣል በማለት አባባ ቲና ምግብም እንድትሰራና እንግዶችን እንድታስተናግድም አዟት፣ እንግዲህ እሺ ምርጥ ባለሙያ እንደሆንኩኝ ጠንቅቃችሁ ታውቃላችሁ እያለችም እንግዲህ ቲናም ጉድ ጉድ ስትል ተመልክተናታል። በስተ መጨረሻም እንግዲህ እንግዶቹ መጡ። በር ክፈቺ በማለትም አባባ ቲናን ያዛታል። እንግዲህ ኤደን እና ዳኒ እንግዲህ ሽር ብትን ብለው መጥተው እንግዲህ በር ላይ ቁመው ፍቅራቸውን እየተገላለጹ እየሳማትም እንግዲህ ቲና ቲናን እንግዲህ ቲና እንግዲህ ዳኒንና ኤደንን እየተሳሳሙ ተመልክታቸው የክፍል አርባ አራት እንግዲህ እዚህ ጋር ተቋይቷል ማለት ነው። ቀጣዩስ ክፍል ቲና ባየችው ነገር ምን ታደርግ ሲሆን የሚለውን አብረን የምናይ ይሆናል ማለት ነው። ውድና የተገበራቸው አድማ ተመልካች ቤተሰብ ለዛሬ የነበረን ቆይታ ይህን ይመስላል። በቀጣይ ክፍል ምን ይመስላል የሚለው በቀጣይ ክፍል ደግሞ ቀጣዩን አብረን የምናይ ይሆናል። ቲና ኤደንንና ዳኒን እንግዲህ አይታቸዋለች። ምን ሲሆን ውሳኔዋ ከዚህ በኋላ የሚለውን ደግሞ በቀጣይ ክፍል አብረን የምናይ ይሆናል። እጅጉን በጣም አጓጊ የሆነ ምርጥ ድራማ ነው፣ አስተማሪም ነው። ላይክ እና ሼር፣ ሰብስክራይብ በማድረግ እንግዲህ አበረታችን ውድ ቤተሰብ። በቀጣይ ክፍል እስኪንገናኝ ባይ ባይ።